ማለትም ማይቻለም እሺ ሰላም አለይኩም ስለዚህ ሮመረን ያበላሻል ማለት አዎ ቀን ላይ ካጨስክ ጾምህን ያበላሻል ማታ ላይ ከሆነ ደግሞ ጾሙ አልፏል ነገር ግን በማጨሰ ወንጀለኛ ትሆናለህ ስለዚህ አይቻልም አይፈቀድም ሲጃራ ማጨስ እሺ የአይን ጠብታ ጽሁም ይፈታል ወይስ አይፈታም? ግን የሆነ ጣዕም አለው። ጠብታው ከተደረገ በኋላ የሆነ የሚመጣ ጣዕም አለው። እሱ ነገር እንዴት ይታያል? አይፈታም ባይ ጉሮሮ ላይ የሚገባ ነገር አለ

ያው በእስልምና እንድ በላይ ማግባት ይፈቀዳልና፣ ለምሳሌ ምንም እሷ መውለድ ትችላለች፣ በቃ ምንም የጎደላት ነገር የለምና

ከአንተ በፊት መልእክተኞችን ነብያቶች ልክ ያለው ለእነርሱ ሚስቶችንና ጥሩ ትውልዶችን አድርጌላቸዋለሁ እያለ ይናገራል። ይናገር ወልዲን የቁሉና ረበና ሀብለና ምን አዝዋጅና ወዘርያትና ቁረተ አዩ እና ጥሩ ልጆችን የዓይን ማረፊያ ይሁኑ መልካም ልጆችን አፍርቶ ለመሄድ ነው። አማኝ ትውልዶችን አፍርቶ ቢሄድ ሰውየው ዛሬ በምድር ላይ ያላችሁ ጥሩ ትውልዶችን አፍርታችሁ የነብያትን መንገድ አንግበው የአምላክን ቃል የነብያትን ቃል ይዘው ለትውልድ ሲያስተላልፉ ማየት እነዚህን አፍርቶ መሄድ ይሄ ነው የሙስሊም ከአንድ በላይ የማግባቱ ትልቁ ዓላማ በስተጀርባ ያለ ይ ነው። ከአንድ በላይ ከማግባቱ በስተጀርባ ይህን ታስቡ ሰዎች። እንደሚያስቡት ዝም ብሎ የስሜትኑ ለማርካት ይሄ አይደለም የኢስላም ዓላማ። ጥሩ ትውልድን የነብያትን ታስተምሮ ይዞ ትውልድ የሚያስተላልፍን ትውልድ አፍርቶ ለመሄድ ብቻ ና ብቻ ነው። እሺ እሺ እሺ ሁለተኛ ነበርሽ አሁን እሺ ሲያገባስ ይነግራታል አሉ ነው ወይስ ሳያሳውቃት ዝም ብሎ አግብቶ መጥቶ ነው አገባው የሚላት ለምን መደበቅ መደበቅ አይቻልም ከኒካ መስፈርት አንዱ ኢዕላን የሚባል ነው ኢዕላን ማለት ማወጅ ማለት ነው ድብቅ አለማድረግ ማለት ነው አወጅ አለበት። እሺ እሺ እ ሌላው ደግሞ ምን ነበር ጠፋብኝ፣ እሱ እኔ ልቀጥል እንዴ? አፍዋን እሺ፣ ቀጥል ያው የቀድሞ ዮሐንስ ወንጌል ምዕራፍ አምስት ከቁጥር አስራ ስድስት ላይ ነው የሚጀምረው። እሺ ራሱ በቤተ ሳይዳ ላይ ስላደረገው ተአምር ነበረ። ተአምር ኢየሱስ ክርስቶስ የሰራው ተአምር እሱ መለኮትነትን ያስረዳል ነው፣ አሰብ አይደለም፣ ከሱ በታች ከዛ በኋላ ይናገር የነበረበትን ሞቲቭ ነው ቅድሚያ ማለት ነው ማድረጉ ብቻ ሳይሆን ከዛ በኋላ ለምን እነኛ አሁን አይሁዶች 1016 ጀምሮ ስታነበው፣ ስለዚህም በሰንበት ቀን ይህን ስላደረገ አይሁዶች ኢየሱስን ያሳድዱት ነበር፣ ሊቀርሉት ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ድረስ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻርክ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ እዚህ አይሁድ ሊገሉት አብዝተው ይፈልጉት ነበረ። ራሱን ከአብ ጋር በማስተካከሉ ማለት ነው፣ እኩል በማድረጉ አይደለ፣ በማስተካከሉ ማለት ማለት ነው። አይደለም እዚህ ላይ ተናገር ከእግዚአብሔር ጋር ማስተካከል ማለት እግዚአብሔር አባቴ ነው ብሎ መናገር እያለ እየተናገርኩ ነው ይሄ ደግሞ አባቴ ነው ማለት አስተካከለ ማለት አስተካከለ ሲል ምን ማለት ነው? እኮ እሱን ከምን አንፃር ጊዜ አይደለም፣ ወደ አባቴ ወደ አባቴ አባት ነው አይደለም፣ እግዚአብሔር ነው አይደለም። አባቴ የሐዋርያት አባት ነው አይደለም፣ እግዚአብሔር ለኢየሱስ ብቻ ነው አባትነቱ። አባታቸው ነው፣ ለአይሁድ አባታቸው ነው አይደለም። ለኢየሱስ ይለያል። ለኢየሱስ የሚለይበት ምክንያት ኢየሱስ በመለኮትነት ነው አባትነቱ ለኔ በመለኮትነት ነው ብሏል። አለ አለ። በመለኮትነት ነው የኔ አባትነት ይለያል ከእናንተ ብሏል። ኢየሱስ መጽሐፍ ቅዱስ ላይ ሲናገር ኢየሱስ መለኮትነቱን የሚገልጥ እኮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ለቃል እንመጣለን። አሁን ኢየሱስ ክርስቶስ አባትነቱ ለኔ አብ ይለያል ከእናንተ በመለኮትነት ነው የኔ አባትነት ለርሱ ብሏል። አለ እነሱ ታዲያ እዚህ ጋር ከምን አንጻር ነው እየተቹት ያሉት? አስተካክሎ አባቴ ነው። እሱን ጨረስን። አሁን ወደ ሄን መልስ የተናገሩ ይሆናል። ኢየሱስ ክርስቶስ አባትነቱ ይለያል። የእርሱ አባትነት በመለኮትነት ነው። የኔ አባትነት በመለኮትነት ነው፣ ከእናንተ አባትነት ይለያል ብሏል ኢየሱስ። ወይነሳ ነበር መጽሐፍ ቅዱስ ላይ ከሚያደርገው አንጻር ነው እና ከሚነበበው አንጻር ነው ይህን ነገር ግን አላን የማይደርስ ስ አዎ እንደዚህ ስፔሲፊክ ቃል በቃል ፈልገህ ከሆነ እንደዛ የለም። ያለ ቃል በቃል ምራሱ አላለም አላለም። ኢየሱስ ክርስቶስ የእናንተ አባትነትና ና የኔ አባትነት አብ ይለያያል አላለም። የኔ አባትነት ለእርሱ የእርሱ አባትነት ለመለኮታዊነት ነው አላለም። ወደ ቀጣይ ወደ ቃል ሂድ፣ የምትፈልገውን ጥቅስ አንጣ። ኢየሱስ ክርስቶስ አምላክ ሊያደርገው ይችላል የምትለው ሱ አምላክ አለኝ ብሎ ወደ እየተናገረ እርሱን አምላክ ለማድረግ መጣር ይሄ እርሱን ለመካድ መጣር ነው። ሱ ነው ነገራቸው አምላክ እንዳለ ይናገራል። የኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ አምላክ ይባረክ ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው ይላል ኢየሱስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ወይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ ይላል። የላከው ኢየሱስ ክርስቶስ ነው። ከታች ያለውን ከዛ በኋላ ተነበልኝ። አሁን አባት ወይ አንተ ብቻ ብቻ አምላክ እንደሆን ከዛ በኋላ ያለውን በሙሉ ታነብልኝ። እናነባዋለን። አሁን አሁን ራሳችን ምንድን ነው አምላክ አለው የሚል ነው። ኢየሱስ አምላክ እንዳለው ተናግሯል። ትቀበለዋለህ? አምላክነቱ አምላክ ተናግሯል። ኢየሱስ አምላክ አለው ብለህ ታምናለህ? አምላክ አለው በስጋው ይሄን ነው። በስጋ ነው አምላክ ያለኝ ብለዋል ኢየሱስ። ከመጽሐፍ ቅዱስ አንጻር ነው አሁን ሳነበው የተረዳኸው ይሄን ነው ኢየሱስ ክርስቶስ አምላክ እንዳለው ሲናገር እንደው አምላክ ያለኝ በስጋ የተናገረት አንድ ቦታ አለ ወይንስ እናንተ ናችሁ ያላችሁት? ማለት እንደዚያ የለም። የእርሱን ለመካድ መጣ። ለማን ነበር ኢየሱስ ክርስቶስ? ለበረከት ነበር፣ ለአብ ስለዚህ ለዚያ ለአምላክ ለአምላኩ ይሰግዳል፣ ይጸልያል፣ በጣም ይፈራዋል አይደል? ያከብረዋል። አዎ፣ በጣም ይፈራዋል እያለቀሰ ይሰግድለታል አይደል? እየተንበረከከ በግንባሩ ይደፋል ለሱ አይደል? እያለቀሰ ሰላም አለይኩም ታድርግ። እያለቀሰ ለሱ ይሰግዳል አይደል? ላሳየህ። እንዲያውም እየጮኸ እያለቀሰ ነው። በቀላሉ መሰለህ? ላሳየህ አለ። እሺ እሺ አሁን አንተ በመለኮት መለኮትነቱን ማለት ነው። አዎ መጽሐፍ ቅዱስ ላይ መለኮትነቱን የሚገልጥ ብዙ ፓርቶ ብዙ ጥቅሶች አሉ። እሺ መለኮት ከመለኮት ባህሪያቶች እስኪ አንድ አምስቱን ተቀሰል። አምስቱን ማለት ትክክለኛ አምላክነቱን እንደሚገልጥ እዚች ጋር እያወራ ያለው አባት ሲ አባት ነው ሲል እነሱ አምላክ በሚለው ላይ አያስገድም። አምላክ እናለኝ ብሎ ከተናገረ ዘጋው በአምላክ ያለው አምላክ የለም እዚህ ዓለም ላይ መለኮትነት ባህር ያለው ኢየሱስ ካልክ መለኮት የመለኮት ባህርያቶችን እስኪ አምስት ጥቀስ። የመለኮት ባህርያት ምን ምን ናቸው አንል መለኮት ነው የሚባለው ምን ምን ባህርያት ሲያሟላ ነው? አምስት ጥቀስ። መጽሐፍ ቅዱስ ላይ ይላል ኖርማል በትንቢት የተጻፈው ዳዊት ላይ ማለት ነው። ተክሱን አልገባም። የተካ ያለው መለኮት ማለት ነው። የመለኮት ባህርያቶች አንድ አካል ነኝ ብሎ ይናገራል። እሺ መለኮት ለምሳሌ ማንነቱ ይናገራል። እኔ ነኝ፣ እኔ እንደዚህ ነኝ። ለምሳሌ ኤልሻዳይ ነኝ። ማንም ሊለው አይችልም ይሄን ቃል ሁሉን ቻይ ነኝ ምን ማለት አታውቅም። ግን እራሱ መለኮት ምን እንደሆነ አታውቅም ማለት ነው። ጭራሽ ኢየሱስ ክርስቶስን አምላክ ለማድረግ ትጥራለህ፣ ግን የመለኮት ባህሪያቶች ምን ምን ናቸው ጥቀስልኝ። አታውቃቸውም? ምሰረሱ ሺ ብዙ እውቀት ይለይ መለኮት፣ ለምሳሌ ሙሉ የተሟላ ያልተገደበ እውቀት አለው። አምላክ አይደለም እንስማማለን። በዚህ አምላክ አዋቂ ነው። የመለኮታዊ ባህሪያቶች እውቀት፣ አንደኛ የአምላክ እውቀት የተገደበ አይደለም። ስላለፈውም ስለወደፊትም ሁሉ የሚያውቅ መሆን አለበት። አምላክ አይደለም። እሺ፣ አዎ። ለምሳሌ አምላካችን አላህ ስብሐነሁ ወተዓላ ስለዚህ መለኮታዊ ባህሪዎች ሲናገር ያዕለሙ ማ በይነ አይዲህም ወማ ኸልፈሁም ይላል። ስላለፈውም ስለኋላቸውም ሁሉ የማውቅ ነኝ እያለ ይናገራል። አምላክ ይህ መለኮታዊ ባህሪ መኖር አለበት ከርስ ዘንድ። አምላክ እውቀቱ የተገደበ ከሆነ አምላክ አይደለም። የማያውቀው ነገር ካለ አምላክ አይደለም። ተር አሁን ማርቆስ ወንጌል ምዕራፍ 13 ቁጥር 32 ናውታል። ለአንሶንጌል ማርቆስ ወንጌል ምዕራፍ 32

ይላል አይደል? አዎ ቤቱ እኮ ወደ ሌላ አገር እንደሄደ ሰው ለባሮቹም ስልጣን ለእያንዳንዱም ሥራ ሰጠው። ማርቆስ አስራ ሦስት ሰላሳ ሦስት የሚገኝ ማርቆስ አስራ ሦስት ሰላሳ ሁለት ምን ይለውልህ? ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መልአክ ቢሆንም ልጅም ቢሆን ከአባቱ በቀር የሚያውቅ የለም። አይዋህ ስለዚያ ቀን ወይንም ስለዚያ ሰዓት ግን አለ። ስለዳግም ሰዓት ዳግም ስለሚመጣበት ቀን የሰማይ መላእክትም ቢሆኑ አለ፣ ልጅም ቢሆን አለ፣ ከአባት በቀር የሚያውቅ የለም አለ። አባት የተባለው ማነው? ከአብ በቀር የሚያውቅ የለም አለ እዛ አለ አይደለ? ልጅም ቢሆን እያለ ልጅም ቢሆን እንደማያውቅ ተናገረ ኢየሱስ ክርስቶስ እንደማያውቅ። ስለዚህ አብ ብቻ የሚያውቀው ወልድ የማያውቀው የሆነ የእውቀት አይነት አለ። በመለኮታዊ ባህሪ እኩል አይደሉም፣ በፍጹም አይገናኝምም ማለት ነው። እውቀት የመለኮት ባህሪ ነው ብያለሁ አይደለ? አምላክ ስለወደፊቱም ወደፊቱም ስለሚያ ስላለፈውም ሁሉ የሚያውቅ መሆን አለበት። ካላወቀ ችም አይደለ? ያውና ልጅም ቢሆን አያውቅም እያለ ነው ኢየሱስም ቢሆን እንደማያውቅ የሚያውቀው አብ ብቻ ነው እያለ ነው። ይሄ አይደለ?

ከአብ ዘንድ ብቻ ነው ያለችው እኔ ራሱ አላውቃትም እያለ እየተናገሩ ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክትም ልጅም ቢሆን ከአብ በቀር ማንም የሚያውቅ የለም። ይህ በመለኮት በፍጹም መለኮታዊ ባህሪ እንደሌለው ኢየሱስ ክርስቶስ የሚያሳይ ነው። አንደኛ ነው ጣየያዘው ቃል ይላል። የሆነ ፓርት ላይ እንደዛው አብ በስልጣኑ የቀጠረውን ቀን ይላል። አብ ብቻ ነው የሚያውቀው አበገር ማን የሚያውቅ አለ እና ግራ አበስልጣኑ ይላል አበስልጣኑ ምን የቀጠረውን ቀን ይላል። መጽሐፍ ጦች ላይ ምን ማለት ነው? የት ጋር ነው? ይህ እውቀት የአብ እውቀት ነው። መጽሐፍ ጦች ላይ በደንብ ማለት ስለ ስላሴ ይሄን ብዬ እውቀት በደንብ ልነግር አልችልም፣ በቂ እውቀት ውቀት ስለሌለኝ ማለት ነው። ያችን ቀንና ያችን ሰዓት ማን የሚያውቀት አለ? ኢየሱስ አብ በስልጣኑ አብ ማለት በገዛ ስልጣኑ። አብም ስልጣን አለው፣ ወልድም ስልጣን አለው፣ መንፈስ ቅዱስም ስልጣን አለው። እንደ ወልድም መንፈስ ቅዱስም ስልጣን አለው የሚለው የቱ ጋር ነው? የት ላይ ነው? አሁን ለምሳሌ የቱ ጋር ነው ያለው? አሁን ያልከው ቅዱስ ላይ ማለት ይሄን ቃል ልነግርህ ነው እኮ አብም ወልድም መንፈስ ቅዱስም ስልጣን አለው። የቱ ጋር ነው ያለው? ሲሄካ ቅዱስ ላይ ከጥቅስ አንጻር እየነገሩት ማለት አሁን አብ በስልጣኑ የቀጠረውን ቀን እያልኩ ነው ላይ የገዛ ፍቃድ እኮ የገዛ ፍቃድ እንዳላችሁ መጽሐፍ ቅዱስ ላይ ይነገራል፣ አይደለ? አብ ስለ ዕውቀት ነው። ይሄን ዕውቀት የሚያውቀው አብ ብቻ ነው ብሎ ኢየሱስ ቃል በቃል እየተናገረ ነው። ልጅም ቢሆን እያለ ነው ልጅ አለቀ ልጅም ቢሆን አያውቅም እያለህ ራሱ አብ ብቻ ነው ብናውቀዋል ዘጋ ስለ ስላሴ በደንብ ላብራራ ያለ አልችልም እውቀቱ ስለሌለኝ ማለት ነው ግን የለም እንጂ መጽሐፉ ላይ ስለለም መጽሐፉ ላይ ስላሴ እንደው ቃል መጽሐፍ ቅዱስ አይደለም አብ ወልድ መንፈስ ቅዱስ ማለት እያንዳንዱን በየቦታው ላይ ሲናገር እንትን ይላል። መለኮትነታቸውን የሚገልጥ ለምሳሌ አብ በስልጣኑ የቀጠረው ይሄ ቃል አብ በስልጣኑ መለኮትነታቸውን የሚገልጽ እንዳለ እያልክ ነው። ያውና መለኮት እንደሌለው እየተናገረ ኢየሱስ አላውቅም ካላ እንዳካል ካል ያው መለኮታዊ ባህሪ የለውም እያልክ ነው። የመለኮት ባህሪ ምንድናቸው? እየቀደም ስጠይቀ አላውቅም አልክ። ከዚህ ነው የመፍጠር ለምሳሌ ስለዚህ እውቀት ከሌለው አምላክነት ባህሪ የለውም። ባጭሩ ስላሴ ስማር ስለ ስላሴ በግበር ይለያያሉ። ኢየሱስ ክርስቶስ ያው በእውቀት እንደሚለያዩ እየተናገረ ነው። አብ ብቻ የሚያውቀው ሌሎች የማያውቀው የእንትና ስልጣን ነው። የአብ ስልጣን እጅ ለአይነ የተለያየ ስራ እንደሚሰሩት ማለት ነው። በጣም ስለዚህ የአብ ስልጣን ብቻ ከሆነ ወንድ ልጅ አምላክ አይደሉም ማለት። ወልድም በገዛ ስልጣኑ የሚሰራው ስራ አለ። ስለ ስራ አይደለም እያራኝ ያለው ስለ ዕውቀት ነው። መለኮት ታውቃለህ? እስኪ መለኮት ማለት ነው ማለት ነው። የመለኮት ባህሪ ብዬ ቅድም ስጠይቅህ አላውቅም ያልከ ሰው እኮ ነው። አባህ ተው እንጂ ኢየሱስ ራሱ እየተናገረ እኔ አላውቅም ብሎ ተናገረ። ይሄንን የሚያውቀው አብ ብቻ ነው አለ። ዘጋ አይ ኢየሱስም ያውቃል እያልክ እየተቃወቁም ከሆነ ነው እንዴ? ያለው ቅድ ነው እሱ እሺ፣ እንደዛ ከሆነ እሺ፣ እብራውያን ማለት መጽሐፍ ቅዱስ ላይ አይደለ? ይሄ ሁሉ ይጠቀሳል ስለ ክርስቶስ መለኮትነት። እዚህ ፓርት ላይ የሚገልጥ ከሆነ ማለት ሰው ይሄን ሊያደርግ የማይችለው ነገር አምላክ ሲያደርግ ማለት ኢየሱስ ክርስቶስ ሲያደርግ መጽሐፍ ቅዱስ ላይ ይናገራል። ያና እዚህ ጋር ተቀሄ ከቋጠልኩ እዚህ ጋር የመለኮትን ባህሪ ቀጣይ ጥቀስልኝና በዚያን መዝነዋል። እንደገና አሁን ዕውቀት የሚለው የመለኮት ባህሪ እንደሆነ ስናይ ጊዜ ዕውቀት እንደሌለው ኢየሱስ ክርስቶስ ያውና ቃል በቃል ራሱ እየተናገረ ነው። ስለ አንድ ነገር ካላወቀ አምላክ አምላክ አይደለም። የማያውቃት አንዲት ነገር ካለች ማለት ነው። ሌላውን የፈለገ ለምን ሁሉን ነገር ያውቃ መለኮት ሁሉን ነገር የሚያውቅ ነው። ዕውቀቱ የተገደበ አይደለም። ዕውቀቱ የተገደበ ፍጡር ነው። ፈጣሪ ግን ዕውቀቱ የተገደበ የተወሰነ አይደለም። በቷል አይደለ? ያውና ኢየሱስ ክርስቶስ ልጅም ቢሆን እያለ ስለ ራሱ እንደማያውቅ ተናግሮ አብ ብቻ ነው የሚያውቀው አለ። አብ ብቻ የሚያውቅ ከሆነ ሌሎቹ ወልድና መንፈስ ቅዱስ ውሃ በላቸው ማለት ነው። በቷል አይደለም? ይህ ነው ሌላ የመለኮት ባህሪ። አሁን ደግሞ ጥቀስልኝና በዚያ ደግሞ እንመዝ ነው ኢየሱስ ምንድን ነው የመለኮት ባህሪ? እሺ በመፍጠር የሚለው ላይ

ይህ መለኮታዊ ባህሪ ነው። ይሄ መለኮታዊ ባህሪ ኢየሱስ ያሟላል። ያሟላ መለሰል መለኮታ ህያውነቱ አዎ፣ ህያውነት ዘላለም አይሆንም። እሱ ነው አምላክ ማለት ነው። አዎ፣ ህያውነት መጻፍ ቅዱስ ላይ ህያው ነኝ ይላል ኢየሱስ ራሱ ሞቷል። አልሞትም፣ ሞቷል። አሜን። መለኮታዊ ባህሪ የለም ማለት ነው። ከዛ በኋላ ተነሳ የሚል ሞቶ ቀርቷል። እንደ ሰው ሞቶ በስብሶ አልቀረም። ስለሱ እናወራለን፣ ስለሱ ገና እናወራለን። ነገር ግን መሞት የዘላለማዊ ህያውነት የአምላክነት ባህሪ ነው። ለምሳሌ ስለ አንዱ አምላክ ሲናገር አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ማየት ትችላለህ። የማይሞተውም እርሱ ብቻ ነው ይላል። የማይሞት አንድ አለ። የማይሞተውም እርሱ ብቻ ነው አንድም ሰው እንኳን አላየውም ሊያየው የማይቻለው ማንም ሊቀርበው በማይችል ብርሃን ይኖራል፣ ክብርና ምስጋና ለእርሱ ብቻ ይሁን አሜን ይላል። አምላክ አይሞት አይሞትም። ኢየሱስ ክርስቶስ መለኮታዊ ባህሪ እንደሌለው ሌላ አስረጅ ከመለኮታዊ ባህርያቶች ምንድን ነው? አንደኛው ዘላለማዊ ህያው መሆን ነው። ይሳቸው አ ይሄ መለኮታዊ ባህሪ የለም ከእርሱ ጋር ሌላ ይሄ እሺ ሌላ መለኮታዊ ባህሪ ንገር፣ ወይስ ይበቃ? አዎ ሌላ ጥያቄ። አዎ ንገር። ኦኬ ሌላ መለኮታዊ ባህሪ፣ ሌላ መለኮታዊ ባህሪ፣ ሌላ መለኮታዊ ባህሪ። አምላክ አምላክ ምንንስታ እውቀትን ይሰጣል እንጂ እርሱ በእርሱም ማይቀበል እውቀትን ይሰጣል እንጂ አይቀበልም። እርሱ ከማንም ሳይሰማ በራሱ መናገር። አምላክ እውቀትን ይሰጣል እንጂ እርሱ አይቀበልም። ተቀባይ አይደለም እሱ በፍፁም። ህይወትን ሰጭ እንጂ ተቀባይ አይደለም። ልክ እንደሁ። ሌላ መለኮታዊ ባህሪ ኢየሱስ ክርስቶስ ህይወትን ተቀብሎ እንደሆነ ታውቃለህ? ህይወትን ተሰጠው፣ ህይወትን አዎ ተሰጠው። ማስረጃ አለስተ

ወልድ በራሱ ህይወት እንዲኖረው ሰጥቷል። አይዋ ወልድ ምንድነው? ህይወትን ተሰጥቶ ነው ተቀብሎ ነው። አምላክ ህይወትን አይቀበልም በራሱ ህይወት አለው። ለይቶ አስቀምጦ አብ ምንድነው ከተባለ በራሱ ህይወት ያለው ነው። ወልድስ በራሱ ህይወት ያለው ነው? ላላ ላ ይል ተሰጥቶ ነው። የህይወትን ያኔ የሚሰጡት ፍጡር ናቸው። አምላክ በፍጹም ከመለኮታዊ ባህርያቶች እርሱ ህያው ነው፣ ህይወትን አይሰጥም አይቀበልም፣ በፍጹም ይሰጣል እንጂ ወሁ ወልዚ ዩሕይ ወይሁይ። ለላካችን አላህ ስለ መለኮታዊ ባህርያቶች ሲነግረን ወሁ ወልዚ ዩሕይ እኔ ህያው የማደርግ ነኝ አለ። ህይወትን የሚሰጠው አምላክ የሚሰጥ የሚቀበል አይደለም። ይህን ይመስላል። እነዚህ መለኮታዊ ባህርያቶች ናቸው። ከኢየሱስ ክርስቶስ ጋር በፍጹም አታገኛቸው። ስለዚህ አንድ አካል መለኮታዊ ባህሪ አንድ እንኳ ከሌለው አምላክ ሊባል አይችልም። እሺ፣ ጥያቄ ያለው ገጠል ይችላል። አሎ፣ ሰላም አለይኩም። ዋለይኩም ሰላም ወራህመቱላህ ወበረካቱ። እሱ እንዴት ነህ? ሰላም ነህ? አልሐምዱሊላህ አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ። እዚህ ያለሁበት ሀገር ወደ አውሮፓ ነው እና ትንሽ ይከብዳል ሰላት ላይ እሺ ጠዋት ለምሳት ሱቢ ሰግጄ ሄዳለሁ። ከዛ በኋላ ዙር እና አስርን አንዳንድ ጊዜ መግሬብም ቤት ገብቼ ነው የምሰግደው፣ እና ሻዳ የሚለውን አስገብታል ብለች። እሺ ምንድን ያልከው? ስራ ቦታ ለሰላት እዚህ ያለው አገርት ክልክል ነው። በቃ እንደዚህ ስራ ቦታ መስገድም ውጭ ላይ መስገድም ይከብዳል። ስለዚህ እሱ ብቻ ሰግጄ ነው የምሄደው ወደ ስራ። ከዛ በኋላ ዙር እና አስርን፣ መግሪብን አንዳንድ ጊዜ ደግሞ ኢሻይም ያመልጠኛል እና ቤት ገብቼ ነው አንድ ላይ ሁኖ። ጠዋት ሰግጄ መሄድ ይሻላል ወይስ ስመጣ አንድ ላይ መስገድ አለብን? ወቅት በወቅቱ ለምን አትሰግድም? ክልክል ነው። እዚህ አውሮፓ ነው፣ እዚህ ፈረንሳይ ነው። በጣም ከባድ ነው። ዲን ላይ ትንሽ ጠጠር ይላሉ። ስለዚህ ክልክል ነው፣ ስራ ቦታ መስገድ አይቻልም። የሚከብድ ነገር የለም። እኛም አውሮፓ ነን እያሉ ነው። ስራህን አስተካክል፣ ወንድማችን ስራህን አስተካክል እንጂ ከሶላት ጋር የሚጋጭብህን ሶላትን አጣቦ መስከር ተገቢ አይደለም። እንጃ እዚህ ስራ ቦታ ስራ ቦታ መስገድ ክልክል ነው አይደለም፣ ስራ ቦታ መንገድ ላይ እንደዚህ የሆነ ቦታ ላይ መስገድ ክልክል ነው። እዚህ ሀገር ስለ ሃይማኖት እንትን ማለትና ያው ረሲቼ ወይ ደግሞ ተንጂ ስታል ሳይሆን በስራ በክልክል በህጉም እንትን ከማለት ነው። ሞክር ወከረ እንደዛ ለማድረግ እስኪመቻችለህ ድረስ ግን በተመቻችለህ ሰዓት ሶላተን ስለ እንሻአላ ፈር ኢንሻአላ ተከራ ጀዛከላ ጂ ስትተኛ ማብራት ነው ይዛት የምትተኛው። ስትቀመጥም በተቀመጠበት ቦታ ይዛት ትሄዳለች። እና እህቴ ያኔ እሷ የለካችሁን ሁሉ ተነካለች። ስለዚህ ያኔ እሷ ላ በምሰግድበት ሰዓት ልብስ መቀየር አለበት ሆነ። እንዴት ነው ልጋጉ ወይንም ለሀጩ ካልነካት ዝም ብሎ ሰውየው ማን ነው? የውሻው ቆዳ ቢነካችሁ እሷ ነጅስ ነው። ልጋጉ ወይንም ለሀጩ ሽንቱ እና ካካ ከነካችሁ ነው የሚነጅሰው። ሁለተኛ ጥያቄ ደግሞ አለኝ። እኔ ሰዎች ጋራ ያኔ ልጆቹ ጋራ ሂጅ መስጊድ ቅርብ ነውና መስጂድ ነው ተራው የምሰግደው ማለት ነው። ያኔ የትኛው ይበልጣል? ቤት የምሰግደው ወላ መስጊድ? እሺ፣ ሴት ልጅ ቤቷ መስከር ትችላለች፣ መስጊድ ነው ትችላለች። እሺ፣ ሴት ልጅ

ዓለይኩም ሰላም። ጥያቄ ያለው ነው ያለኝ። በጣም ጥሩ ስነው ማድረግ አለበት። ወደ መስጂድ እየሄዳችሁ ተራሽ ሶላ ለሰግዱ በዚያውም ዒሻን እና ተራሽ ለመስቀር